እንግዲህ በባዩሽ ሞት ሜላት ተጠርጣሪ ሆና እጅ ከፍንጅ እስር ቤት ገባች። እጅግ በጣም ያሳዝናል። ሜሮን አሁን እውነቱን ታወጣለች ወይስ ደግሞ እንደ ደበቀችው ትኖራለች? ወይዘሮ ሜላት ባዩሽን ገለሻል በመባልም አሁን ዛሬ በፖሊስ ቁጥጥር ስር ዋለች። በጣም የሚያሳዝነው ነገር ግን ሜላት ለድሮ ጓደኛዋ ዛሬ ክፉ ሆና ብትበድላትም ግን ደሞ በድንገት በመሞቷ በጣም ከምንም በላይ ያዙ የለቀቁኝ እያለች እያለቀሰች በሀዘን እየተጎዳች ነበር። ነገሩ ግን ባልታሰበ ሁኔታ ተጠማዞ ወደ ሜላት ዙሮ እሷ ወንጀለኛ ሆና ለጊዜው እስር ቤት ገብታለች። ሰላም ውድና የተከበራችሁ የቢኒ ዳና ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ፣ ቪዲዮውን እስከ መጨረሻው ተከታተሉ። ኖላዊ ቀጣይ ፓርት ዘመተናል። እንግዲህ ዛሬ ወይዘሮ ሜላት በቁጥጥር ስር ውላለች። እሱም ምንድነው ባዩሽን የገደልሻት አንቺ ነሽ በማለትም ያው እሷና ባዩሽ በማን ቀን ጸባቸው እህግ አካል ደርሶ ስለነበረም እየተከታተለችኝና እያስፈራራችኝ ነው በማለትም ባዮሽ ሜላትን ከሳት ነበረ። ፖሊሶቹም ያንን በማስመልከት የባዮሽ ጥላት ሜላት ሜላት ናት በሚልም ሜላትን በቁጥጥር ስር አሏት። ሜላት ግን ለጊዜው እሷን የሚከታተላትን ሰውና እንዲሁም ደግሞ እሷን ላይ ጉዳት ማድረስ የምትፈልገው ባዮሽ እንድታስቆምላት አስፈራርታት ነበረ። ያንን በተመለከተ ሄዳም እስር ቤት ኑራ ስታበቃ አሁንም በድጋሚ እኔን ያስወጣችሁኝ የሜላት እስረኛ ልታረጉ ነው ወይ በማለትም ተናግራ ነበር። ግን አሁን ባዩሸን ከርቶ የገደላት የገዛ በእጇ ወይም ደግሞ የገዛ ሚስጥረኛዋ ነው፣ ለገንዘብ ብሎ በቃሉ ነው ያስገደላት። አሁን በቃሉ ተቀምጡ ወይዘሮ ሜላት እጅ ከፍንጅ ተያዘች። አሁን ላይ ሀና ከቤተሰቦቹ ጋር ተለይታ ሄደች። ለምን ተኖላዊ ጋር ነው መኖር ያለብኝ ከእነሱ ሰበብ ነበር የምፈልገው የሚልም ለአባቷ ተናገረች። አባትየውም እንዴት ቤተሰቦችሽን ትተሽ ሲላትም ከእነሱ ሰበብ ፈልጌ አንተ ጋር መኖር ነበር የምፈልገው ምናሴ ተምቹን ስላሳሰረ ይህ ሰበብ ይሆነኛል አለችው። እማይሆን ነገር ነው። በእርግጥ የአንቺ ቤተሰቦች ለሰው ክብር የማይገባቸው የሆኑ ነገሮች ናቸው፣ ግን ቢሆንም ደግሞ እንደዚህ ማድረግ የለብሽም። ሴላትም፣ አሀና እንዴ፣ ግድ ነው አባዬ፣ በቃ ሰበብ ነው፣ እዚህ ነው የምኖረው አለች። ተምቾ በእርግጥ ወይዘሮ ሜላት ከእስር ቤት አስወጥተዋለች፣ ምንም እንደማያውቅ ሌላው ነገር እንግዲህ ጆሮና ተምቾ በመገናኘታቸው እጅግ በጣም ደስ ይላል። ሀና ደግሞ እዛ ሲያያት ቤተሰቦቿ ጋር መኖር እንደሌለባት ስትነግረው ሁሉንም ነገር ነገራት። በተለይ ቤተሰቦችሽ ለአንቺ የተለዩ ናቸው። ያን ጊዜ አባባን ማሳከም አቅቶን ብራተን አንቺ የታቸው መሆናቸውን ሳታቂ ሰላምና ምናሴ ናቸው እኔ አምሳሽ ብር ግቼ ሌላው ሲያንሰን ሰባ ሽብር ተየትም ተየትም ብለው አምጥተው የሰጡት ያንን ውለታ ልትረሽ አይገባም። ገና ወንድምሽ እና እህትሽ መሆናቸው ሳይታወቅ እነሱ ግን ላንቺ ያላቸው አመለካከት የተለየ ነበር አላት። የምሬን ነው አሴር አለችው። አው የምሬን ነው። እስካሁን ድረስ አልተነገረሽም አይደል አላት። ይገርማል አለች። ሌላው እንግዲህ እጅግ በሚያሳዝን ሁኔታ አሁን ወይዘሮ ሜላት በሀዘን ተውጣለች። እናም ላቶኖላዊ ባዩሽ ሞታይ ተብለው ሲነገሩ አጀብ ፈጣሪ አጀብ፣ ይገርማል ይገርማል አለ። በእርግጥ እናቱ የገደለቻት መስሎት በጣም ታናዶም፣ ምንድነው የተፈጠረው እያለም ነበር ምናሴ። ግን ደግሞ እናቱ አይደለችም እና አሁን መስፍንም ተደናግጧል። እኔ ይቅርታ አድርጊልኝና ለዚህ ለምና እያለቀሽ ነው አላት። እንዴ ባዩሽ እኮ የምታቃጥ ከእኔ በፊት አንተ ነህ አለችው እሱም ልክ ነሽ ግን አንቺና እኔን ለመለያየት በሞከሬ ሰዓት የምሬን ነው ምልሽ ሜሉ ጣልቻታለሁ አላት ከዛም እንደት ለምን እንደዚህ ይሆናል አንተ እንደፈለግ እኔ ግን ለባዩስ ክፉ ነገር እንዳገኛት አልፈልግም በማለት ለመስፍን ወይዘሮ ሜላት መለሰችለት ፖሊሶቹ ቀጥታ ወይዘሮ ሜላት ጋር በመጀመሪያ መጥተው እርስ በርሳቸው ግን መጀመሪያ ተመካከሩ ባዩሽ ስለ ሜላት መታ መልክታ ነበረ። ነገር ግን ደግሞ ይሄ ነገር ለጊዜው ባዩሽ ያመለከተችው ሜላትን ስለፈራች ነበር። ስለዚህ አሁን ለጊዜው ከሜላት ውጭ ሌላ ማንም ጥላት የላትም። አህሉና ወደ ወይዘሮ ሜላት አመሩ። ሰላም። እንግዲህ ደግሞ ለሷ ሞተች ብለች ነው እንደዚህ ምግብ ሳትበይ ሪሰት የምትወይ የምታድረው ብዙ ነገር እኮ አድርጋብሻለ ማየ አለች። ድምብላለም በሰው ሞት መሳለቃ የሆነብኝ እንጂ ይቅርታትዬ ያቺ የስራዋና ያገኘችች ክፉ አለች። ሜላትም በጣም ተናደደችባት። አንቺ ባለየ ምን እያልሽ ነው አለች። እናንተ እኮ አሁን ነው የመጣችሁት ባዩሽ ከእናንተ በፊት የተገኘች ምርጥ ጓደኛ የነበረች ስለዚህ ስትልም ስለዚህ ልትገልሽ፣ የሞከረች ብዙ ነገር ያደረገች፣ እሷ ላይ ትጮህባት ልክናት። ሞትም ሲያንሳት ነው አለች። ሰላም አንቺ ክፉ ነሽ፣ ክፉ በማለትም ተናገረቻት። ሌላው እንግዲህ ሜሮን አሁን ልጁ ሲያስወግዳት ቪዲዮ ቀርጻለች። ያንን ቪዲዮ ለፖሊስ ተናግራ ሜላትን ታስወጣታለች? ነፃ ወይስ ደግሞ ብዙ ነገር ታደርጋለች። በእርግጥ ከባዩሽም ከሜላትም ገንዘብ የመቀበል አላማ ነበራት። ግን ደግሞ ባዩሽ ተሰናበተች። በእርግጥ ለባዩሽ የገደላት ሰው ነግሯታል። ሜላት ገደላት ብላ ነው አለችው። በፍጹም እሷ ሳኮን እሷ ሰው ልካ ሳይሆን እራሷ ልትገልሽ በግልጽ የምትጋፈጥሽ ጥላትሽ ናት። ግን ደግሞ አንቺን እንዳስወግደሽ። ብዙ ብር የከፈለኝ በቃሉ ነው በማለትም ነገራት። አሁን ባዩሽ ከዚች ምድር ተሰናበተች። ነገር ግን ወይዘሮ ሜላት እየተስቃየች ትገኛለች። ወይ ጎርታ አልጎዳቻት። ሌላው ይህንን የሰማው ኖላዊ ውይ ፈጣሪ! ውይ ፈጣሪ! እኛ ሰው ስንባል በድንገት እንሞታለን። ያንን ሁሉ ነገር አድርጋ አሁን ተሰናበተች አለ። ተምቹና ጆሮ በጣም ደስ በሚል ሁኔታ ተገናኝተዋል። እናም ደግሞ ሀና ደግሞ አሁን በጣም እየተናደደች የምትገኘው ጆሮ ስላኮረፋት ነው። ግን ያም ቢሆን ተምቹ ከእስር ቤት በመውጣቱ ተግባቦ እናም ደግሞ እዛ ቤት ትታ አባቷ ጋር እንደምትኖር ስትፈልግ ጆሮ የሚያውቀውን ነገር ስለ ሰላም እና እንዲሁም ደግሞ ስለምናሴ ነገራት። እሷም ተገረመች። ምናሴ ሲጨንቀው እናቴ እያለቀሰች ነው ብሎ ሀና ጋር ሄደ። ሀና ምን ሆና ምን ተፈጥሮ አለችው። እሱም አለቅም በቃ እና ለአንድ ቀን ከቤት ወጣሉ። እንደምታለቅሰው እናቴ እኮ በፈለገችበት ሰዓት እኔ ማገኘት ትችላለች። ለምንድን ነው የምታለቅሰው? ማንም አይከለክላትም። የትም ቦታ ልታገኘ ትችላለች አለች። ከዛም በአንቺ ጉዳይ እንኳ አይመስለኝም እና በማን ነው? ይኸውልሽ ባዩሽ ሞታለች አላት። ምን አው እናቴ ብትሆን እስ ያስወገደቻት ስትልም፣ ይኸውልሽ እናቴ አሁን በጣም አዝና፣ ይኸው ምግብ አልበላች አልጠጣች፣ ዝም ብላ ይኸው ማታ ጀምራ እንዱ የየ እያለች እያነባች ነው ያለችው። ስለዚህ በቃ ምን ማድረግ እንዳለብን አናቅም። ህንዬ ሂጂና እናቴን አለ ና ምና እስኪ በቃ እንሄድ ብላ እየሮጠች ሄደች። እዛ ስትሄድ እናቷ እያለቀሰች ነበረ። ነገር ግን ድንገተኛው ፖሊስ ወይዘሮ ሜላት ላይ ያተኮረው ዘው ብሎ ሲገባ ሀና ደነገጠች። እማ አንች ነሽ አደረግሽው አለች። አሁን ሰላምም ደነገጠች። መስፍን ግን ባዩሽን ማን ይግደላት ምን ይግደላት? የምናውቀው ነገር የለም። በእርግጥ በሰው እጅ እኔ ሞተችው ግን ደግሞ ለአሁኑ ሜሉ ተጠርጣሪ ነሽ፣ ከዚህ መውጣት አለብሽ ለትንሽ ጊዜ ሲላትም ወይዘሮ ሜላት የመጣውን እጋፈጣለሁ እንጂ በፍጹም የትም ቦታ ላይ ድን ብላ እምቢ ያለችው። ምን ባደርግሽ ነው የሚሻለው አሁን? ተመሞቷ በፊት ሜላት እየተከታተለች ልትገላይ ነው ብላ አመልክታለች። አንችና እሷ ትልቅ ችግር ውስጥ እንዳላችሁ ህግ የሚያውቀው ነገር ነው። ስለዚህ ለጊዜው ዘወር ብትይ ጥሩ ነው ቢላትም፣ በፍጹም አላደርገውም ብላ ወይዘሮ ሜላትም እንቢ አለች። መስፍን እንደፈራው ይህን ተናግሮ ሳይጨርስ ፖሊሶቹ ከቤት ዘው ብለው ሲገቡ አሁን የተደረገው ነገር ልጆቿ በሙሉ በቃ ማየናት ባዩሸን ያስወገደቻት በማለት ሰላምም፣ እንዲሁም ደግሞ ምናሴም ሀናም ተደናቅጠው ቀሩ እና አሁን ተረጋጉ ባዩስ እና እናታቸው ከሰ መስረት አባት ነበር ስለዚህ በዛ ነው ተጠርቶ ነጻ ትወጣል ላይ በማለት ልጆቹን አጽናና። እንግዲህ አሁን ላይ ከባድ ችግር ውስጥ ገብተዋል። ቻናሉን ሰብስክራይብ እያረጋችሁ